ሰላም ሰላም ሰላም የተከበራችሁ ውድ የዘመን ስፖርት ቤተሰቦች እንዴት ናችሁ? በያላችሁበት ሁሉ ሰላም፣ ፍቅር፣ ጤና ለእናንተ በርከት በርከት ከት ብሎ ወደ እናንተ እንዲመጣ የዘውትር ምኞቴን ወደ እናንተ አደርሳለሁ ማለት ነው። ክቡራትና ክቡራን የዘመን ስፖርት ቤተሰቦች እንዴት ናችሁ? ዘመን ስፖርት ተመልሷል። ዛሬም እንደወትሮ እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ላደርስ ተከስቻለሁ። ውድ አድማጮች እስከ መጨረሻው ከኔ ጋር ስለምትሆኑ ከልብ ከልብ አመሰግናለሁ። ዛሬም እንደወትሮ የተለያዩ በአውሮፓ ያለን ክለቦች የሚገኙ የዝውውር መረጃዎችን ወደ እናንተ አደርሳለሁ ማለት ነው። እንድትከታተሉኝ ጋብዛለሁ። በመጀመሪያም ውድ የዘመን ስፖርት ቤተሰቦች ይህንን ቻናል ሰብስክራይብ፣ ላይክ እና ሽር እያደረጋችሁ አብራችሁ እንድትቆዩ ጋብዛለሁ። ውድ አድማጮች አንድ መናገር የምፈልገው ነገር አለ። እሱ ምንድን ነው? ትላንትና በፊት ማለት ነው በዝውውር ጉዳይ ላይ አንድ ወደ እናንተ ያደረስኩት መረጃ፣ እሱንም መረጃ ተመልክቶ ወደ እኔ ያደረሳችሁት የተለያዩ ሀሳብና አስተያየቶች አሉ። ስለሱም አንዳንድ ነገሮችን ልበላችሁና ቀጥታ ወደ መረጃዎቹ አልፋለሁ። እሱም ምንድን ነው አርሰናል የቀድሞውን የቼልሲ ግብ ጠባቂ ኬፓ አሪዛ ባላጋን ኦረዲ አስፈርሟል የሚል መረጃ ወደ እናንተ ያደረስኩት መረጃ ነበር እሱንም አስመልክቶ ነው የተለያዩ አስተያየቶች ሲደርሱኝ የነበረው ነገር ግን ውድ አድማጮች አንድ መረዳት ያለብን ነገር አለ እሱም ነገር ምንድን ነው አርሰናል እንግዲህ ይህንን ተጫዋች ፈልጎታል። ኬፓ አሪዛ ባላጋን እናስታውሳለን፣ አደለ በቸልሲ ቤት ነው በከፍተኛ ብቃት እንዲሁም በከፍተኛ ዝውውር በቸልሲ ቤት ነው ስንመለከቱ የነበረው። ከቸልሲ ቤት በኋላ እንግዲህ ወደ ሪያል ማድሪድ ነበር ያቀናው። አሁንም አርሰናል ለማስፈረም በድርድር ላይ የሚገኘው በሪያል ማድሪድ ቤት ነው ማለት ነው። ነገር ግን አሁን ኬፓ አሪዛ ባላጋን ሁላችን እናቃለን፣ እድሜው እየገፋ ያለ ተጫዋች ኦልሬዲ ሰላሳ ዓመት ገደማ ላይ ያለ ተጫዋች ነው። በዚህም የእግር ኳስ ኬረሩ እያበቃ ያለ ተጫዋች ነው። በአርሰናል ቤትም አሁን ይህ ግብ ጠባቂ ይህ የግብዘብ ማለት ነው። ለመምጣት የሚፈልገው በቁጥር አንድ በረኝነት ሳይሆን የዴቪድ ራያ ምክትል በረኛ ወይም ሁለተኛ በረኛ በመሆን ነው ወደ አርሰናል ቤት የሚመጣው። እንግዲህ ይህ ዝውውር ውድ አድማጮች እጅግ ቀላል የሚባል ዝውውር፣ ማለትም በጣም ተራ የሚባል አሁን ለምሳሌ አርሰናልን እየተመለከትን እንገኛለን አይደለ? ውድ አድማጮች ቪክተር ዮኬሬስን እያሳደደ የሚገኝበት ወቅት ነው። ቤንጃሚን ሴስኮ እያሳደደ ይገኛል። ሎሮይ ሳኔ፣ እንዲሁም ሌሎችንም መጥቀስ እንችላለን። እነዚህ ተጫዋቾች ግን በአርሰናል ቤት ብቻ አይደለም ውድ አድማጮች የሚፈለጉት። የእንግሊዝ ኃያላን ክለቦች እንዲሁም በአውሮፓ የሚገኙ ኃያላን ክለቦች እነዚህን ተጫዋቾች እየፈለጓቸው፣ እያሳደዷቸው ይገኛሉ። የእነዚህ ተጫዋች ክለቦችም እነዚህ ተጫዋቾች መልቀቅ አይፈልጉም። ማለትም የገንዘብ ሁኔታ አስገድዷቸው ወይም የክለቦች የተለያዩ ሕጎች አስገድዷቸው ሊሆን ይችላል እንጂ እነዚህ ተጫዋቾች መልቀቅ አይፈልጉም። ምክንያቱም እነዚህ ተጫዋቾች አሁን ላይ የእግር ኳስ ክሄላቸው ጣሪያ ላይ የደረሰበት እና የተለያዩ ክለቦችን በሚሄዱበት ክለቦች ሁሉ ክለቦቹን ለመርዳት እንዲሁም ስኬት ላይ ለማድረስ የሚታትሩ ተጫዋቾች ናቸው፣ ውድ አድማጮች። ነገር ግን ደግሞ አርሰናል የጠየቀው ይህ የሪያል ማድሪድ የግብ ዘብ የነበረው ኬፓ አሪዛባላጋ አሁን ላይ ምክትል ግብ ጠባቂ ሆኖ ነው ወደ አርሰናል ቤት የሚመጣው። መረጃውን ተመልሳችሁ መመልከት ወይም ማድመጥ ትችላላችሁ። ውድ አድማጮች ኬፓሪዝ አባላ ጋር ወደ አርሰናል የሚመጣበት የውል ማፍረሻ አምስት ሚሊዮን ፓውንድ ብቻ ነው። ሌላ ምንም ተጨማሪ አርሰናል ለዚህ ተጫዋች የሚከፍለው የተለያዩ የግል ጥቅማ ጥቅሞችና እና የደሞዝ ሁኔታ በዛ ሁኔታ ውስጥ ለመደራደር ካልሆነ በስተቀር ሌላ ያን ያክል ይህንን ዝውውር ሊያሰናክሉ የሚችለው ጉዳይ የለም። ምክንያቱም ይህንን ተጫዋች ለዝውውር የሚጠይቀው አይነት ተጫዋች አደል። ኦልሬዲ የዚህ ተጫዋች የእድሜው ሁኔታውና የችሎታው እንትን እያጠረ እያነሰ የሚመጣ ተጫዋች ነው። ስለሆነም አሁን ላይ አርሰናል የሚፈልገው መጠየቅ ያለበት ይፋዊ የዝውውር ጥያቄ ለክለቡ ካደረሰ በቀጥታ ከፓሪዝ አባላ ጋር ለአርሰናል ይፈርማል ማለት ነው። ሁለተኛ ግብ ጠባቂ ስለሆነም ምናልባት የጊዜና የሁኔታዎቹ መራቅና ወይም ማጠር ካልሆነ በስተቀር ይህ ተጫዋች ወደ አርሰናል የመምጣቱ ጉዳይ እርግጥ ስለሆነ ነው። እኔም ሄርዊጎ ብዬ ሄደን በረጃ የሰራሁት ማለት ነው። ከግምት ውስጥ እንድታስገቡት ስለፈለግኩ ነው። ይህንን ነገር ወደ እናንተ ያደረስኩት ውድ አድማጮች ስለምትከታተሉኝ ከልብ ከልብ አመሰግናለሁ። ዛሬም እንግዲህ የተለያዩ ስፖርታዊ መረጃዎችን እንዲሁም የዝውውር ጉዳዮችን ወደ እናንተ ይዤ መጥቻለሁ ማለት ነው። እስከ መረጃዎቼ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ውድ አድማጮች ዘመን ስፖርትን ሰብስክራይብ፣ ላይክ እና ሽር እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። እንግዲህ በዝውውር መረጃዎች ይህ የመጀመሪያ የማደርገው ውድ አድማጮች፣ ወደ ስፔን እናመራና የስፔኑን ክለብ ባርሴሎናን ከሊቨርፑል ጋር ያገናኘውን ጉዳይ እናነሳለን። ውድ አድማጮች፣ በዚህ ዝውውር ጉዳይ ላይ እንግዲህ የስፔኑ ክለብ ባርሴሎና የሊቨርፑሉን የግራ ክንፍ የመስመር አጥቂ ሉዊስ ዲያዝን ነው እያሳደደ የሚገኘው። ውድ ተከታታዮች፣ ነገር ግን ይህ ዝውውር የማይቻል እንደሆነ በተለያዩ የመረጃ ምንጮች እየተገለጸ ይገኛል። የሊቨርፑሉ የክንፍ ተጫዋች ሉዊስ ዲያዝ እንግዲህ ውስብስብ በሆነ የዝውውር ወሬ ውስጥ እንደሚ ይገኝም ነው እየተገለጸ የሚገኘው። ውድ አድማጮች ይህ ኮሎምቢያዊ በአንፊልድ የወደፊት እጣ ፈንታ ላይ እርግጠኛ ባልሆነበት ሁኔታ ነው እንግዲህ ባርሴሎና ፊርማውን ለማግኘት የሚያደርገውን ጥረት አጠናክሮ መቀጠሉ እየተገለጸ የሚገ እንግዲህ፣ ለቀያዮቹ ቁልፍ ተጫዋች የሆነው ይህ ኮሎምቢያ የፊት መስመር ተጫዋች የስፔኑ ኃያል ባርሴሎና እንግዲህ በፍጥነቱ በችሎታውና በሁለገብነቱ ከዚህ ቀደም ብሎም ሲያደንቀው እንደነበረ የሚታወስ ጉዳይ ነው። የካታሎኖ ክለብ ባርሴሎና እንግዲህ ለዚህ የክንፍ አጥቂ በዚህ ሳምንት መጀመሪያ ላይ የዝውውር ጥያቄ አቅርቦ ነበረ። ነገር ግን ቀዮቹ ይህንን ጥያቄ ውድቅ አድርገውባቸዋል። ውድ ተከታታዮች ሊቨርፑል እንግዲህ የዲያዝ ኮንትራት ሁኔታ ለመቅረፍ ሞክረዋል ተብሏል። ነገር ግን ንግግሮች ብዙ ርቀት አላመጡም። ክለቡ በዚህ ክረምት እሱን ከመሸጥ ይልቅ እንግዲህ ለሚቀጥሉት ሁለት የውድድር ዘመናት ነው እንግዲህ በሊቨርፑል ቤት ለማቆየትና ምናልባትም ከ2026 እና 27 የውድድር ዘመን በኋላ በነፃ ዝውውር ለመልቀቅ እየፈለጉ የሚገኙት ሊቨርፑሎች የስፔን እግር ኳስ ኤክስፐርት ጌሌም ባላግም እንዳለው ባርሴሎና ይህንን የሀያ ስምንት ዓመቱን ተጫዋች በፋይናንስ ችግር ማስፈረም የማይቻል ነው ብለው ያምናሉም ሲል ዘግቧል። ሉዊስ ዲያዝ የዘንድሮ የሊቨርፑል ኮከብ ተጫዋች ሊሆንም ይችላል። ኮሎምቢያዊ ኢንተርናሽናል በአንፊልድ የወደፊት ተጣፈንታ ላይ ያለው ግምት ተባብሶ የቀጠለው እሱና ፍቅረኛው እንግዲህ በማህበራዊ ሚዲያ ላይ ረጅም መልእክቶችን ካስተላለፉ በኋላ ብዙዎች እንግዲህ የስንብት ብለውም ከተረጎሙት በኋላ ነው ይህንን መልእክታቸውን። ባላ ግን በቢቢሲ ሬዲዮ ፋይቭ ላይቭ ላይ እንግዲህ የዩሮ ሊግ ፖድካስት ላይ እንደተናገረው በሚቻል የዝውውር ማዕቀፍ ውስጥ ራሱን አስቀምጧል፣ እናም ለመወሰን ምንም የሚያግደው ነገር የለም ሲል ነው የተናገረው። ኮንትራቱን ሊጠናቀቅ ሁለት ዓመት ነው የቀረው። ውድ አድማጮች ሊቨርፑሎችም እሱን ላይ መሸጥ ፍላጎት የላቸውም፣ ነገር ግን በአሁኑ ሰዓት ኮንትራቱን የማደስ ፍላጎት የላቸውም። የዲያዝ ወኪል እንግዲህ ከዴኮ ጋር ጓደኛ ነው የባርሴሎና የስፖርት ዳይሬክተር እና ባርሳ በጣም ሉዊስ ዲያዝን ይወዳሉ ምክንያቱም የግራ ክንፍ ይፈልጋሉ ሲልም ምን የተናገ ባላካክሎም እስካሁን ምንም አይነት ጥያቄ አላቀረቡም። ነገር ግን ከአርባ እስከ ስልሳ ሚሊየን ዩሮ ሊያቀርቡ ይችላሉ ለዚህ ተጫዋች። ሊቨርፑል እንግዲህ ብሩኖ ፈርናንዴዝን በመቶ ሚሊየን ፓውንድ ወይም በመቶ ሰላሳ አምስት ሚሊየን ዶላር ሊሸጥ እንደሆነ እየሰሙ ይገኛሉ። ስለሆነም እንግዲህ ይህንን ኮሎምቢያዊ ተጫዋች ለመሸጥም ከፈለጉ ተመሳሳይ ገንዘብን ይጠብቃሉ ሲልም ነው የገለጸው። ባርሴሎናም ይህ ገንዘብ የለውም ስለሆነ በአሁኑ ጊዜ በሚያስፈልገው የፋይናንሻል ህግ ምክንያት ያንን ገንዘብ መሰብሰብ ይችሉ እንደሆነ አያውቁም። ስልሳ ሚሊዮን ዩሮ እንኳን ማግኘት ለእነሱ እንቆቅልሽ ይሆንባቸዋል። ለእነርሱ የማይቻል ይመስለኛል ሲል ነው መግለጽ የቻለው። ውድ አድማጮች ሉዊዝ ዲያዝ እንግዲህ ወደፊት አንፊልድን የሚለቅ ከሆነ ባርሴሎናን ይቀላቀላል ወይም ቢያንስ በአውሮፓ ይቆያል ተብሎ ይጠበቃል። ሉዊዝ ዲያስ ወደ ባርሴሎና የመሄድ ህልሙን ለማሳካት የተቻለውን ሁሉ ለማድረግ ፈቃደኛ እንደሆነ የተዘገበም ሲሆን በዚህ ሳምንት በኢንተርናሽናል ግዳጅ ላይ በነበረበት ወቅት ስላለው የወደፊት ቆይታውም መናገር ችሏል። ከመጀመሪያው ቀን ጀምሮ በጥሩ ሁኔታ ተንከባክበውኛል። ከሌሎች ክለቦች ጋር እየተነጋገርን ነው። ሊቨርፑል ኮንትራቲንግ ካደሰ ግን ወይም የቀረኝን ሁለት ዓመታት መቆየት ካለብኝ በሊቨርፑል ቤት ደስተኛ እሆናለሁ። ይህም የሊቨርፑል ጉዳይ ነው ሲል ነው መናገር የቻለው። እንግዲህ ውድ አድማጮቼ ወደ ሌላ የዝውውር ዜና ስናልፍ እንግዲህ የፕሪሚየር ሊጉ ኃያላኖች ሊቨርፑል አርሰናልና ማንቸስተር ዩናይትድ ከፍተኛ ፍላጎት ያሳደሩበትን አዴ ሞላ ሉክማንን ከአትላንታ ለማስፈረም እንግዲህ እንቅስቃሴም ጀምረዋል። ነገር ግን ይህንን ተጫዋች ለማስፈረም ሁሉም ክለቦች በሚባል ደረጃ እርግጠኛ አልሆኑም። ውድ አድማጮች ከሳምንታት በፊት እንግዲህ ናይጀሪያዊ ኢንተርናሽናል ቡድኑን መልቀቁ የማይቀር መስሎ እየተነገረም ነበረ። ሆኖም የጣሊያን የዝውውር አዋቂ አልፍሬዶ ፔዶላ የረዥም ጊዜ የአትላንታ ስራ አስኪያጅ ጂያን ፒሮ ጋስፔሬንን መልቀቅ ተከትሎ ዝግጅቱ በከፍተኛ ደረጃ መቀየሩንም ዘግቧል። ውድ ተከታታይ የናይጀሪያ እና የአትላንታ ኮከብ አዴሞላ ሉክማን ከአሰልጣኙ ጂያን ፒሮ ጋስፔሬኒ ጋር በጥሩ ሁኔታ መለወጡም ይታወቃል። በጊዮስ ስቴዲየም ዘጠኝ የውድድር ዘመናትን ያሳለፈው ጋስፔሬኒ በሉክማን ስራ ውስጥ የለውጥ ሚናንም በከፍተኛ ሁኔታ እንደተጫወተ ይታወቃል። ውድ ተከታታዮች፣ ሉክማን እንግዲህ በእንግሊዝ ውስጥ የማይጣጣም ባህላዊ ክንፍ ተጫዋች ሆኖ ነበር ወደ ጣሊያን የሄደው። ጣሊያን ከደረሰ በኋላ በጣሊያን ታክቲሽያን ጂያን ፒሮ ጋስፔሪኒ ስር እንግዲህ ምርጥ ተጫዋች እየሆነ የመጣ ተጫዋች እንደነበር አንዘነቃም። በኤሮፓ ሊግ የፍጻሜ ጨዋታም አስደናቂ ታሪክን በመስራት ለአትላንታ በታሪክ ለመጀመሪያ ጊዜ የአውሮፓ ዋንጫን ሲያበረክት የተጫወተው ሚናም ከፍተኛ እንደነበር አይዘነቃም። እንዲሁም የሁለት ጊዜ የሲሪያ የዓመቱ ምርጥ አሰልጣኝና ከጣሊያን በጣም የተከበሩ አስተዳዳሪዎች አንዱ የሆነው ጋስፔሬኒ የመጀመሪያው ትልቅ ርዕስም ሆኖ እንደነበር አይዘነጋም። ነገር ግን ታሪኩ በዚህ ዓመት መጀመሪያ ላይ እየጎመዘዘ መጥቷል። ውድ አድማጮች፣ አትላንታ በድንገት ከቻምፒየንስ ሊግ ከወጡ በኋላ በተጫዋቹ እና በአሰልጠኙ መካከል ውጥረትም መንገስ ችሏል። ጃን ፒርሎ ጋስፔሬንም ጥፋተኛውን ሉክማን ነው ሲልም መግለጽ ነው የቻለው። ይህ የ27 ዓመቱ ወጣት እንግዲህ ጠንካሪ ያለምላሽንም ሰጧል ከጨዋታው በስተጀርባ ያለውን ጥልቅ ግጭትም የሚጠቁም ህዝባዊ መግለጫም ነው ማውጣት የቻለው። የአትላንት አስተዳደርም እንግዲህ የውድድር ዘመኑን ለማየት በሁለቱ መካከል እርቅ ቢያደርግም ግንኙነታቸው ሊስተካከል በማይችል ሁኔታ መቋረጡም ግልጽ ሆነ። ውድ አድማጭ ጂያን ፒሮ ጋስፔሬኒም በመጨረሻ መሰናበቱን አረጋግጦ እንግዲህ ሮማን መረከብ ችሏል። የሱ መውጫ እንግዲህ ለሉክማንም እንዲሁ መንገዱን የሚጠርግ ይመስላል የጠረገ ይመስላል። አዴሞላ ሉክማን እንግዲህ በታሳስ ወር የ2024 የአፍሪካ ምርጥ እግር ኳስ ተጫዋች ሽልማትን ማሸነፉ አይዘነጋም። ሆኖም ክለቡ ኢቫን ጁሪክን እንደ አዲስ ስራ አስኪያጅ ሲሾም የሉክማን ሁኔታ ከመቼውም ጊዜ በበለጠ እየተወሳሰበም መጧል። ውድ አድማጮች በመቀጠልም እንግዲህ እስኪ ወደ አርሰናል ጉዳይ እንሂድና ስለ አርሰናል የተለያዩ ጉዳዮችን እናንሳ። እንግዲህ አርሰናል በኮከብ ልጅ ብቃት ላይ እርግጠኛ አለመሆንን ገጥሞታል ይነናል። ውዳ አድማጮች እንግዲህ ይህም ኮከብ ቡካዮሳካ ነው። እንደ ኤክስፕሬስ ዘገባ ከሆነ እንግዲህ አርሰናል የኮከብ ተጫዋቹን ቡካዮሳካ ብቃትን በተመለከተ አንዳንድ ጥርጣሬዎች ገጥሟቸዋል ይለናል። በክለቡም ሆነ በአገሩ ተጽዕኖ ያሳደገው የክንፍ ተጫዋች እንግዲህ በሱ ቦታ ካሉ ምርጥ ተጫዋቾች አንዱ እንደሆኑ ይታወቃል። መድፈኞቹ ያለፈውን የውድድር ዘመን ያለምንም ትልቅ ዋንጫ ማጠናቀቃቸውን ተከትሎ ዋነኛው ምክንያት የእሱ ረጅም ጊዜ በጉዳት መቅረት ነው። ውድ አድማጮች አዲሱ የእንግሊዝ አለቃ ቶማስ ቱሄል እንዳሉት ይህ የ23 ዓመቱ ወጣት ሁኔታ ይህ ነው። በመጨረሻው ጨዋታም እንግዲህ ከሳውዝሃምፕተን ጋር ባደረገው ጨዋታ ማለት ነው፣ ትንሽ ምቾት ሳይሰማው ከጨዋታው ውጭ ሆኖ ወደ ካምፕ እንደተመለሰ ይታወሳል። ስለዚህም እሱን ተንከባክበን እስከ ዛሬ ድረስ አስተናግደነዋል። ከቡድኑ ጋር የጀመረውና የጨረሰው የመጀመሪያው ስልጠና ክፍለ ጊዜም ነበር። ትናንት ከቡድኑ ጋር ጀምሯል፣ ነገር ግን አልጨረሰም ና መታገስ አለብን ብሏል። ቶማስ ቱሄል የእንግሊዙን መጪውን ግጥሚያን በተመለከተ የተጫዋቹን ተጨማሪ መረጃ ለመሰብሰብ ሂደናል። በውጤቱም ለወደፊቱ ጨዋታ ስጋቱን እንደምንወስድ እርግጠኛ አይደለሁም። ውሳኔውም አልተወሰነም። ነገር ግን ለሴኔጋል ግጥሚያ ዝግጁ ይሆናል። ተፎካካሪ ቡድን እንዴት መገንባት እንዳለብን በሀሳባችን ውስጥ ትልቅ ሚናንም ይጫወትልናል ብሏል። ሳካ እንግዲህ ያለፈው የውድድር ዘመን የጀመረበት መንገድና ጉዳቱ እስኪደርስበት ያሳየው አቋም የክንፍ አጥቂው ምን ያህል እንዳደገ ተጨማሪ ማረጋገጫ መሆኑ ይታወቃሉ። ወደ አድማጩ የእሱ ጨዋታ እንግዲህ የበለጠ የተጠጋጋና አደገኛ ይመስላል እና ለጨዋታው አዲስ ደረጃ እንደከፈተም ግልጽ ነበር የእንግሊዘ ኢንተርናሽናል ካጋጠመው የጡንቻ ጉዳት በኋላ እንግዲህ በሰሜን ለንደን ተጫዋቾች ላይ ምን ያህል ተጽዕኖ እንዳለው ግልጽ ነበር። እሱ በሌለበት እውነተኛ የፈጠራ እጦትም ነበር እና ይህ የፕሪሚየር ሊግ ፈተና እየደበዘዘም መጧል። ውድ አድማጮች ለክለቡም ሆነ ለተጫዋቹ አርፎ ወደ ተግባር ለመግባት ባይቸኩል ይሻላል። ቶማስ ቱሄልም አስፈላጊውን ውጤት ለማግኘት በቡድኑ ውስጥ ከበቂ በላይ አማራጮች አለን። ስለሆነም የቀድሞ የቸልሲ አለቃ ለብሔራዊ ቡድኑ አስደሳት ጊዜን ሊያመጣ ይችላል። የመድፈኞቹ አጥቂ እንግዲህ በዚህ ቡድን ውስጥ እንደሚሆንም እርግጠኛ ነው። ሳካም በእያንዳንዱ የውድድር ዘመን የተሻለ እየሆነ መምጣቱም ይታወቃል። መጪው እንግዲህ ሀገራት ውድድርም ለሁለቱም ክለብ እና ተጫዋቾች የተመቸም ሊሆን ይችላል። ጤንነቱ የተጠበቀና ከጉዳት ነፃ መሆኑን ማረጋገጥ አለብን ሲልም የአዲሱ የእንግሊዙ አሰልጣኝ መናገር ችሏል ማለት ነው። እንግዲህ ውድ አድማጮች ወደ ተከታዩ መረጃ ሳልፍ ማንቸስተር ዩናይትድን እናገኛለን። እንግዲህ ማንቸስተር ዩናይትድ በ2024 25 የውድድር ዘመን ምንም አይነት ዋንጫ ባለማሸነፍ እና በፕሪምየር ሊጉ 15ኛ ደረጃ በመያዝ አጠናቀዋል እንግዲህ ያጋጠመውን የ2425 የውድድር ዘመን እንዳይደገምም ይፈልጋሉ በቀጣዩ የውድድር ዘመን ማለት ነው። ማንችስተር ዩናይትድ እና ሆንግ ኮንግ በሆንግ ኮንግ ቻይና ከጨዋታው በኋላ እንግዲህ በደረ ግጥሚያው ማለት ነው ጋዜጣዊ መግለጫ ወቅት የማንችስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ከመገናኛ ብዙሃን ጋርም መነጋገር ችለዋል። ማንቸስተር ዩናይትድ እና ሆንግ ኮንግ እንግዲህ ግንቦት 30 ቀን 2025 ዓመተ ምህረት ነው መጫወት የቻሉት። በዚህም እንግዲህ በድህረ ግጥሚያው ወቅት የማንችስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ምድርን የተነጋገሩት ማንችስተር ዩናይትድ ከቀጣዩ የውድድር ዘመን በፊት እንግዲህ የተለያዩ ብሩህ ተስፋዎች አሉ ሲልም ነው እየተናገረው። በዚህም እንግዲህ ማቴዎስ ኩንሃ ባለፈው ሳምንት ከወልቭስ በ62 ነጥብ አምስት ሚሊየን ፓውንድ ዝውውሩን አጠናቆ የዩናይትድ ተጫዋች መሆኑ አይዘነጋም። እንዲሁም ቀይ ሰይጣኖቹ የብሬንትፎርድ አጫዋትን በማየት ብሪያም ቤሞን ለማስፈረም ከመቸውም ጊዜ በላይ እየገፉበት እንደሚገኙም ይታወቃል። ተጫዋች ወደ ኦልትራፎርድ ለመዘዋወር በመፈለግ የአርሰናልና ኒውካስል ዩናይትድን ጥያቄ ውድቅም ማድረጉ አይዘነጋም። ስፖርቲንግ ሊዝበን ዋና ኮከብ ቪክተር ዮኬሬሽም ከቀይ ሰይጣኖቹ ዝውውር ጋር የተገናኘ ሲሆን ወደ ማንችስተር ለመዘዋወርም ክፍት ነው ተብሏል። ውድ አድማጮች፣ አርሰናል ትኩረታቸውን ካረቢ ሌብዚች ተጫዋች ቤንጃሚን ሴስኮ ላይ ያተኮረ በሚመስል መልኩ ዩናይትዶች በአጥቂው ላይ ግልጽ ጉዞም ሊያደርጉበት ችለዋል። ቀያይ ሰይጣኖች እንግዲህ በገንዘብ ረገድ ስምምነት ለማድረግ የተወሰኑ ተጫዋቾችን መሸጥ አለባቸው። ማንችስተር ዩናይትድ የመከላከል ማጠናከሪያዎችንም እየፈለገ ይገኛል። አሁን ያለው ትኩረት የዩናይትዶችን ጥቃት ማሻሻል ቢሆንም፣ ቀያይ ሰይጣኖች እንግዲህ በሌሎች የሜዳው ክፍሎች ላይም ማጠናከር አለባቸው፤ የተለያዩ ተጫዋቾችን ግዥ በመፈጸም ማለት ነው። ሮበን አሞሪም እንግዲህ የሻምፒየንስ ሊግ የውድድር ቦታን ካጣ በኋላ በዚህ ክረምት የሚያወጣው መቶ ሚሊዮን ዩሮ ገደማ እንግዲህ ተዘጋጅቶለታል። በዚህም እንግዲህ ኩንሃ እና ብሪያም መቤሞ ያንን ይንን በጀት እንግዲህ ሊወስዱ የሚችሉ ተጫዋቾች ናቸው። ውድ አድማጮች፣ ቀይ ሰይጣኖቹ እንግዲህ ወደፊት ለማዛወር የሚፈልጓቸው በርካታ ተጫዋቾችም አሏቸው። ከእነዚህም መካከል ምናልባትም ማርከስ ራሽፎርድ፣ ጀደን ሳንቾ፣ አንቶኒ እና አሌሃንድሮ ጋርናቾ ናቸው። በዚህ ክረምት ለመልቀቅ የተዘጋጁ ተጫዋቾች ናቸው ማለት ነው። ከእነዚህም እንግዲህ መቶ ሃምሳ ሚሊዮን ዩሮ ገደማ ሊያገኙባቸው ይችላሉ። ማንቸስተር ዩናይትዶች ያም እንግዲህ ለአሞሪም ከዮከሬሽ ጋር እንዲገናኝ ክፍት የዝውውር ሂደትን ይከፍትለታል ማለት ነው። በሌሎች አካባቢዎችም እንዲጠናከር ያስችለዋል ማለት ነው። ይህ አሰልጣኝ ዩናይትዶች በማሻሻል ሊጠቀሙ የሚችሉት አንድ ቦታ እንግዲህ በመሀል ተከላካይ ሲሆን ጆኒ ኢቫንስ እና ቪክተር ሌንድሎፍ ክለቡን ከለቀቁ ማለት ነው። እንደ ፖርቱጋል ዘገባ ከሆነ በሚቀጥሉት ቀናት የስፖርቲንግ ሊዝበኑ ተከላካይ የሆነውን ኦስማን ዲዮማንዲን ለማግኘት ጠንካራ እንቅስቃሴ ሊያደርጉ ይችላሉ። ከክርስቲያን ፓላስ ከተቃረበ በኋላ ማንችስተር ዩናይትድ ኦስማን ዲዮ ማንዴን እየጣበቀ ይገኛል ማለት ፖርቹጋላዊ ኤቦላ እንደዘገበው። ዩናይትድ ፕሪሚየር ሊግ ተቀናቃኝ ክርስቲያን ፓላስ ወደ ስፖርቲንግ አቀራረብ በመቅረብ ለዲዮ ማንዴ መጀመሪያውን እንቅስቃሴ ማድረግ ችሏል። የፖርቹጋላዊ እንቅስቃሴ እንግዲህ ተከላካዩን ሃምሳ አንድ ሚሊዮን ዩሮ ብቻ እንደሚሸጡትም መናገር ችሏል። ቀይ ሰይጣኖቹ እንግዲህ ሁኔታውንም እየተከታተሉት ሲሆን በቀጣይ ቀናትም ወደ ዲዮ ማንዴ በሚደረገው ፉክክር ሽንፈትን እንደሚያስወግዱ በማረጋገጡ በፕሮፖዛል ሊቀጥሉ እንደሚችሉም ተዘግቧል። እንግዲህ ክርስቲያል ፓላሴ ፊዋንጫን ዋንጫ በማሸነፍ እና ለኢሮፓ ሊግ ካለፉ በኋላ የገንዘብ ድጋፍም እንደተደረገላቸው ይታወቃል። በብዙ ግንባሮችም ለመወዳደር ደረጃውን ለማጠናከርም ይፈልጋሉ የተለያዩ ዝውሮችን በማድረግ ማለት ነው። ይህ የአንድ አመቱ ዲዮማንዴ እንግዲህ ከሁለት ሺ ሃያ ሶስት ጀምሮ ከስፖርቲንግ ጋር የነበረ ሲሆን ሩበን አሞሪም ከቀድሞ ኮከቦቹ ከአንዱ ጋር እንደገና ለመገናኘትም ሊፈልግ ይችላልም ተብሏል። ሊሳንድሮ ማርቲኔዝ በጉዳትና በኮንትራቱ የመጨረሻ ዓመት ሀሪ ማጓየር ዲዮማንዴ ከለኒው ዩሮ ጋር በመሆን በአሞሪም ስር እድል ለመፍጠር የሚረዱ ተጫዋቾች ሊሆኑም ይችላሉ እየተባለ ነው። የዲዮማንዴ የስፖርቲንግ ሊዝበን ቡድን ጓደኛው ጎንካሎ ኢናሲዮም ወደ ኦልድ ትራፎርድ ሊቀየር ሊዘዋወር ከሚችሉ ተጫዋቾች ጋርም መገናኘት የቻለ ተጫዋች ነው ማለት ነው፣ ውድ አድማጮች። እንግዲህ የዛሬውን ስፖርታዊ ጉዳዮችን እዚህ ጋር አቋጫለሁ ማለት ነው። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ በመሆን የተለያዩ የመለቃቸውን ስፖርታዊ መረጃዎችን በትኩስ በትኩሱ ማድመጥ እንደሚችሉ ከወዲሁ ለመናገር እወዳለው፣ ውድ አድማጮች። ከዚህም በተጨማሪ ላይክ እና ሰብስክራይብ ማድረግም አይረሳ። እንዲሁም የተለያዩ ሀሳብና አስተያየትም ካላቸው በኮሜንት መስጫ ቦክሴ ላይ ሀሳብ አስተያየታችሁን እንድታካፍሉኝ ከወዲሁ ለመናገር እወዳለው፣ ውድ አድማጮች። መልካም ቆይታ፣ ሰናይ ጊዜ ይመኛለሁ።